አራጡት ባለው ጀበና አልካደማችሁ አለን እንዴ? እሺ፣ አዳዲስ መጤ የሆነ ሀሳቦችን አስገብተን ቃዠን። ከዛ በኋላ የተወለድነው በዚህ ቅዠት ውስጥ ስለሆነ በእውን እያየን እንቃዣለን፣ እያየን እንቀናለን፣ እያየን እንመቀኛለን፣ እያየን ጨለማ በሰው ህይወት ውስጥ እናስቀምጣለን። በምንም መንገድ አያቋርጥም። ይሄ ክርስቶስ ስለሆነ እኔን እንዳሳደዱኝ እናንተንም ያሳድዷችኋል። ረስከው በሌላው ላይ ስትመትት እኮ አንተም ጋር ይገባል፣ ምስክር ሆኖ ይገባል። አለማችን ከመንፈስ ጋር የተቆራኘች መሆኑ አጨብጫቢዋ ይበዛል። አሁን ለእኔ መቼ አጨብጭባችሁ ታውቃላችሁ? ይህ አስማተኛ መቷል አሉ ነው የምትሉት። ከዘመኑ መንፈስ ግንኙነታችን ራቅ ሲል ትጠላላችሁ፣ የጥላቻ መንፈስ ያድርባችኋል። ግን የዘመኑን መንፈስ የሚመሳሰል ከሆነ አቤት አቤት በጣም ነው የምትወዱኝ። በጣም በጣም በጣም እንደው ማቆሚያ የለው። የዜናው የሚዲያው ምኑ ሽፋን ይሰጣል። ማያቋርጥም ትልቁም ምሰሶ ለምን አታይም? ረጋሚዎቻችን፣ አሳዳጆቻችን በክፋት የምታዩት የሰውን የመዳን ጉዞ አጨልማችሁ ብቻችሁን የአንድ አካባቢ እና ወይም ደግሞ በጎስ በዘር በቡድን ተቧድናችሁ እሪ የምትሉብን እናንተ ትልልቅ ምሰሶ አለባችሁ። በምንም መንገድ አያቋርጥም። ይሄ ክርስቶስ ስለሆነ እኔን እንዳሳደዱኝ እናንተንም ያሳድዷችኋል። ሌላው በጣም አሳዛኙ ደግሞ በቤተ እግዚአብሔር ላይ ቆሞ ተጠንቀቁ፣ ከዛ አስማተኛ ሰውዬ መባላችሁ ነው። ከውጭ ይሁን ከውጭ ይሁን መናፍቁን እንበል ከውጭ ወይም ሌላ ትንሽ ጥቅሙ የተነካበት አስማተኛና መተተኛ ከውጭ ይጩህ፣ በቤተ እግዚአብሔር ቆመው የሚጮሁት ምን ትሉታላችሁ? ምን ይባላል? ይሄ በጣም አያሳዝንም? ወደ አገልግሎቱ እንዳትመጡ ያወግዟችኋል። አት ድረሱ ይሏችኋል። ደርሳችሁ አሁን እንግዲህ ጊርጊራ አላጨሳችሁ፣ አራጡት ባለው ጀበና አልካደማችሁ አለን እሺ ጉዝጓዝ አልጎዘጎዛችሁ ፈንዲሻ አላፈነደሻችሁ ቂጣ አልጋገራችሁ። የምታዩት ይሄ ቂጣ ሲጋገርለት ፈንዲሻ ሲፈነደሽለት የነበረው ሚስጥሩ ሲወጣ ነው አደልን። ታዲያ ይ የዘመኑ መንፈስ የዘመኑ መንፈስ የትም ቦታ ሰርጎ ይገባል። የዘመኑ መንፈስ ሌላው የመናፍቅነት መንፈስ ነው፣ ሃይማኖትን መካድ ይሄ ፋሽኑ ያው ዘመናዊ እድገት በሚል የቀደሙ እናቶች የሚለብሱትን አንለብስም፣ የቀደሙ አባቶች የሚሄዱትን መንገድ አንሄድም። ፋሽን ነው ይሄ። የቀደሙ አባቶች የሚያመልኩትን አናመልክም፣ አድካሚ ነው። የቀደሙት የሚጾሙትን አንጾምም ፋሽን ነው። እንደ ፋሽን ይሆናል። ልክ ፋሽን በሚሆንበት ጊዜ የቀደመው ፋናና ዱካ ሲጠፋ ምን ይሆናል? የአንተ ትፈጥራለህ። የአንተ ደግሞ ጌትም ያይደለ ስለሆነ ግራ የሚያጋባ ነው። ግራ ትጋባል። የሌለውን ነው አለ ብለህ የምትሄድበት፣ ያልነበረውን ነው ነበረኝ ብለህ የምትገባበት። ስለዚህ አንድ ትውልድ መሀሉ ላይ ይጠፋል፣ ወደኋላ ተመልሶ የሚያስብበትን ህሊና እስኪያገኝ ድረስ ብዙ ነገሮች ብልሽትሽትሽት ትላሉ። አሁን ከህፃናት ጋር አብሮ የሚወለደውም የዘመኑ መንፈስ ነው። እየሰማችሁ የዘመኑ መንፈስ ነው። ከማህፀን አብሮ ይወለዳል። ማን እንዳይወለድ ይከለክለዋል? ሰይጣን ህገ መንግስት የለውም። ህገ መንግስቱ ክፋትን በትውልድ ውስጥ ማሳየት ነው። ሁልጊዜ በትውልድ ውስጥ ነው የሚገልጸው። እሱ አሰራሩንና ስልቱን ለዋውጦ ማጥቃት ነው። ይሄ የዘመኑ መንፈስ ነው። የዘመኑ መንፈስ ህሊናህንና ልቦናህን፣ አእምሮህን ክፉ ማድረግ ነው። ደግሞ ክፉ መስገብገብ እንድታበዛ ያደርጋል። አለህ ግን የለኝም ትላለህ። ባርክልኝ አትልም። ያለኝን ባርክልኝ አትልም። ያለኝን አንተ ቀድሰው አትልም። ያለኝን ንጹህ አድርግልኝ አትልም። ያለኝን መጥፎ የገባበትን መጥፎ ቦታ አንተ ሰርዘው አትልም። ይሄ የዘመኑ መንፈስ ስለዚህ ስትስገበገብ አብሮ በስግብግብነት ባህሪ ውስጥ ያለችህን ይወስድብሃል። መጽሐፍ ቅዱስ ይ ላለው ይጨመርለታል፣ ለሌለው ግን ያው ያለው እንኳ ይወሰድበታል ይላል። የዘመኑ መንፈስ መጽሐፍ ቅዱስን እንድታነብ አይፈልግም። ከእግዚአብሔር ጋር እንድትገናኝ አይፈልግም። በምንም መንገድ አይፈልግም። ሌላው እንደው ሌላው ቢቀር ቤትህ በራሱ እንኳ እንጸልየህ እንድታድር አይፈልግም። ቤትህ ቤትህም ይሄ እቃው፣ ድስቱ፣ ብረት ድስቱ ሴቶችን ይዋጋል። ስራው አያልቅም። ልብስ አጥበው አይጨርሱ፣ ወጥ አወጥውጠው አይጨርሱ፣ እንጀራ ጋግረው አይጨርሱ። ሲንጎዳጎዱ ሲንጎዳጎዱ ይመሻል። በቃ ሲተኛ ሀሌሉያ አንልም፣ ቅዱስ አንልም፣ እግዚአብሔር የተመሰገነ ይሆን አንልም፣ ወይ ይባልበላል። ስትነሳም እፎ እያለ የትነሳለች። ነግቶም እፎይ ነው፣ ተኝቶም እፎይ ነው። ይሄ የዘመኑ የድካም መንፈስ ነው። የዘመኑ የድግሃ መንፈስ ነው። ከዚሁ ጎን የጉስቁልና መንፈስ ደግሞ አለ። የዘመኑ የጉስቁልና መንፈስ፣ ይሄ የጉስቁልና መንፈስ የምትበላውን እያየ የሚቀና ነው። ሁለት ቀን ጥሩ ጎመን በልተህ እንደሆነ በሶስተኛው ቀን ቁርጠት ይለቅብሃል። ይቀናል፣ ጎመን ለምን በላ ብሎ። እኮ ቆንጆ ስጋ ከበላህማ በቃ ነፍቶ ነፍቶ ነው ከበሮ ያሳክልሃል። ምቀኛ ነው። ይሄ የዘመኑ መንፈስ ነው። እየሰማችሁ ነው። ሌላው በጣም አደገኛው የድሮ የክርስቲያኖች አገር የነበረች የሀገራችን ህዝቦች በጠቅላላው ማለቴ ነው። ሰይጣኑ ይቀናባቸዋል። የቀሩት እነሱ ብቻ ናቸው። ሌላው ማተቡ የለውም ታሪኩ የለውም። ታሪክ ቢሰራ ስጋዊ ነው። አንድ ማን የሚባል አገር ፈለገና አስሱ አገኘ፣ ሀውልት ቆምለታል። አለቀ በቃ፣ እንደዛ ነው። አንዱ ደግሞ ወንዝ አቋረጠ አለቀ አንዱ በበቮፌ ባህር አቋርጦ ሄደ አለቀ እዚህ አንድ ሀውልት ያስቀምጥለታል ሌላው አህያ አህያ ክብረ በዓል የላትም የአህያ በዓል እናድርግ የአህያ ቀን የድመት ቀን የውሻ ቀን የሰይጣን ቀን እያለ ያከብራል ታሪክ የለውም አያችሁ የሚያከብረው ታሪክ የለውም ለሰይጣንንም ቀን አበጁለትና ሀሎዊን አሉት ሀሎዊን ቀን አበሻው አንደኛ ነው ቀንድ አበጅቶ ምን ብሎ እዚህ አሜሪካ ልጆቹን ቀንድ ከረቤል አስጨብጦ ሰይጣን ቀን ያከብራል። ይሄ የዘመኑ መንፈስ ነው፣ ግልብጥብጥብጥ ማለት ነው። እዚህም ሀገር የውሻ ቀን ይከበራል። የውሻ ቀን አለ አደለን? ታሪክ ታሪክ ሲጠፋ እነ ጴጥሮስ የእነ ጳውሎስ ቀን ሲጠፋባቸው የውሻ ቀን ያከብራሉ፣ የድመት ቀን ያከብራሉ፣ የአይጥ ቀን ያከብራሉ። ደግሞ ከዚህ ቆይተው እንግዲህ ያንበጣ የምናምን ቀን ያከብራሉ። መላም አይታወቀም። የአፈር ቀን አለ፣ የውሃ ቀን አለ። የሰው ቀን የሰው ቀን ግን ላይ የለም ወገቤን ይላሉ። የቅዱሳን ቀን ያማቸዋል፣ የጻድቃን ቀን ያማቸዋል፣ አይስማማቸውም። እሺ ልጆች እያሉ ለድመት የሚያወርሱ አሉ። ነጮቹ እንደዚህ ናቸው፣ ለውሻ የሚያወርሱ አሉ። እኔን አያቅፉኝም፣ እኔ አይስሙኝም፣ ውሻ ይሰዋሉ እያሉ አንተን አይስሙም አንተ አንተ አይስሙ። የስላሴ ፍጡር ነህ። አንተ አይፈልጉም። ነገሩ ውሻ ውለታ አይረሳም ይባላል። እውነት ነው። ነገሩ ግን በአንድ መልኩ ግን በዛ እንትኑን የለቀቀ ነው። ከሰብአዊ ሕይወት በላይ ከፍ ያለ ነው እና የዘመኑ መንፈስ እንደዚህ ይለዋወጣል። የዘመኑ መንፈስ ባህሪያችንም በሙሉ ያናወጠዋል። ሌላው የዘመኑ መንፈስ የጉስቁልና መንፈስ መሆኑ መቁጠሪያ ነው የሚነካኝ? ማን ነው የሚዳብሰኝ? እላለሁ። እሺ የዘመኑ መንፈስ ክፉ የመሆኑ ጠባይ አንተ ላይ ሆኖ ሌላውን ማየት መቻሉ ነው። ይህንን በሁለት መንገድ እናየዋለን። በመጀመሪያ ደረጃ አንተ ላይ ያለው የአንተ ምቀኛ ነው፣ የማ ምቀኛ ነው፣ የራስ ምቀኛ ነው። በሁለተኛ ደረጃ ወደ ሌላ ሳይ ደግሞ ለሌላውም ምቀኛ ይሆናል። ሳታቀው ነው የሚመቃኘው። ወይ ጉድ! እኔ ትላንት ስደክም ስደክም ኖሬ ይሄ ሰውዬ በአቋራጭ ሶስት አራት ጫማ አርጓል ይላል። ትቀበሯዋለ ሀሳቡን ጫማ ነው የምታየው። አንዳንዴ እኔንም ሹፈው ሹፈው ሹዙን ሹዙን ሽፈው ሹፍ ሹዙን ይሉኛል። ሹፍ ተመልከት። እንግዲህ አሁን ጫማ የሚያይ ነው እኮ። ይሄ ተራቁሳቁስ ነው። ይሄ እንግዲህ ምንድነው ሰውየውን ሲመቀኘው የኖረ መንፈስ ስለሆነ ምቀኝነቱን ሳያቀው ወደ ውጭ ይገልጠዋል። በዚህ ጊዜ ደግሞ ሶስት ስራ ይሰራል። አንደኛ የሰውየውን አእምሮና ሕሊና ክፉ ስላደረገው በረከት አይመጣለትም እየገባች? ሁለተኛ ለሌላው የሚያስበው በጎ ስላልሆነ ጊዜውና የጽድቅ መንፈስ ለሱ አያስብለትም። በሶስተኛ ደረጃ ለሌላው ላይ ያለ መንፈስ ቅዱስ ይሄኛውን ሰው አያገዘውም። ክፉ ነው የሚያስበው። ሌላ ላይ ያለው የበረከት የእምነት ኃይል ይሄኛውን ሰው አያገዘውም። ክፉ እያሰበ ስለሆነ እዛ ሆኖ የእግዚአብሔር መንፈስ ያየዋል። ከዛ በኋላ ያንን ክፉ መንፈስ በአይኑም ይሁን በሕሊናውም ይሁን በአእምሮም ይሁን ይልክበታል። ሲልክበት እዛ ይሄድና የዛኛውን ሰው ህይወት እንቅፋት ይሆናል። በሌላው ላይ ስትመትት እኮ አንተም ጋር ይገባል። ምስክር ሆኖ ይገባል። መታችሁ ላይም ይገባል። አስመታችሁም ላይ ይገባል። ተመታችሁም ላይ። ሶስት ሰው በአንድ ድንጋይ እንደማለት ነው። ዲያብሎስ ሶስት ሰው በአንድ ወንጭፍ አገኘ። መታችሁ በራሱ ላይ ይገባበታል። ሌላ እሱ ከሚሰበው ሌላ እርሱ ላይ ለምስክርነት ይገባል። ሁለተኛ አስመታችሁ ላይ ይገባል። አስመታችሁ ገንዘብ ሰጥቷል፣ ግን አልተመተተበትም። የሄደው ወደ መተት ነው፣ ይገባል። ምሰሶ በለው እኮ እሱ ትልቅ ምሰሶ ነው። ወደ ላይ እንዳታይ ይከለክልሃል። ጣራውን የያዘው የአየሩን ጣራ፣ የጸሎትህን ጣራ፣ የጩኸትህን ጣራ፣ የፍላጎትህን ጣራ የያዘው እኮ ምሰሶ ነው። ትልቁም ምሰሶ ለምን አታይም? ረጋሚዎቻችን፣ አሳዳጆቻችን በክፋት የምታዩት የሰውን የመዳን ጉዞ አጨልማችሁ ብቻችሁን የአንድ አካባቢ እና ወይም ደግሞ በጎስ፣ በዘር፣ በቡድን ተቧድናችሁ እሪ የምትሉብን እናንተ ትልልቅ ምሰሶ አለባችሁ። ያ ምሰሷችሁ ትውልዳችሁ ላይ አልሆሉ አርፏል። አላወቃችሁትም፣ አልተረዳችሁትም እንጂ ምሰሶው ትልቅ ነው። እናንተም ህይወት ውስጥ ያለ ምሰሶ ምክንያቱም ከላይ ያለውን ገድቦ ይዟል። ምሰሶ ታሪክ ሆነው ጥልቀት አለው። ከኋላ ዘርማን ዘርህ እርግማንን ተሸክሞ ዘመን ጊዜ የጣለውንም ሁሉ ተሸክመ ጫና በስቶ ሰው ላይ የምታሳርፈው በደል፣ የምታከማቸውና የምትፈጥራቸው ሀሳቦች እና ምቀኝነቶች በስርዓት ውስጥ የተሸፈኑ ትልቅ ምሰሶዎች ሆነው አንተ በቤተ እግዚአብሔር ላይ አጥቂ ነህ። አንተ በስመ አምላክ ውስጥ ገብተህ ቃለ እግዚአብሔርን እየጠቀስህ የሌሎችን ህይወት ጉድፍና እድፍ እየፈጠርህ ምሰሶው በከፍተኛ ሁኔታ እያዳበርከው ነው ያለው። ትውልድህ የወደቀ ነው። ጊዜውም ዘመኑም በአንተ ልክ ብቻም አይደለም፣ ከአንተ ልክ በላይ ወቅቱና ሰዓቱ ለትውልድህ እንዳይመች ሆኖ ታስቀምጠዋለህ። ምሰሶ ነው። አየህ፣ ያ ምሰሶኛ ለዘመናት አስቀምጠነዋል። ከጣሊያን ወረራ ጊዜ የነበረው ሁኔታ በከፍተኛ በባዕዳን መንፈስ መለከፍን አዘውትረን ቀጠል። ከዛ በኋላ ደግሞ እጅግ ክፉ ክፉዎቹ ተንኮለኞቹ፣ ምቀኞቹ ወደ መንፈሳዊ ጉዞ ውስጥ በተለያየ አይነት ፍላጎት ገቡ። የቤተ እግዚአብሔር መንፈስ አዳከሙ፣ አቀጨጩ፣ አቀነጨሩ። ከዛም ተርፎ አልፎም ተርፎ በክህደት ዓለም ውስጥም ዋነኛው ስራ አስኪያጆች መሪዎች ነበርን፣ ተዋያኖች ነበርን። ወደ ደም ቅዠት ገባን። ጠቅላላ ብዙ በጎ የሆኑ ነገሮችን ካድን። ስር ነቀል ለውጥ አለ። አገርንም ትውልድንም ታሪክንም ስሩን ነቀልን። አዳዲስ መጤ የሆነ ሀሳቦችን አስገብተን ቃዠን። ከዛ በኋላ የተወለድነው በዚህ ቅዠት ውስጥ ስለሆነ በእውን እያየን እንቃዣለን፣ እያየን እንቀናለን፣ እያየን እንመቀኛለን፣ እያየን ጨለማ በሰው ሕይወት ውስጥ እናስቀምጣለን። የብርሃንን መንገድ አንመርጥም። ብርሃናችን የሚታየው በክፋት ውስጥ የተገለጠ ሆኖ ነው። በአይንህ ያለው ምሰሶ ስለምን አትመለከትም ብሎ ጥያቄ ያቀርቡነ ለዚህ ጥያቄ መልስ አልሰጠንም። ወይም ወንድምህን ከአይኑ ጉድፍ ላውጣ ፍቀድልኝ እንዴስ ትለዋለህ? እንሆ በአይንህ ምሰሶ አለ። እርግጠኛ ሆነ አለ። ያ ምሰሶ ዛራችን ነው። ያ ምሰሶ አይነ ጥላችን ነው። ያ ምሰሶ ውቃቢያችን ነው። ያ ምሰሶ አውቀንም ሳናውቀውም የወረስነው መንፈስ ነው። አብርሃም ያወረሰው እኮ ሀብትን አደለም፣ ርስትንም አደለም። ያወረሰው አምልኮትን ነው። ከዛ በኋላ ነው ርስትን ያገኘው። የተስፋው ቃል የቃል ኪዳን ኃይልና ጥበብ ያገኘው ከዛ በኋላ ነው። ስለዚህ በአይናችን ውስጥ ምሰሶ አለ። ያ ምሰሶ ምቀኝነታችን ነው። ያ ምሰሶ ክፋታችን ነው። ያ ምሰሶ ሴራና ተንኮላችን ነው። በሴራ ነው ሄድናል ዘመን ያሳለፍ ነው። ስንሸዋሸም በሴራ ስንፈቃቀጥ በሴራ ማዕረጋችን ስናገኝ በሴራ አንዱን ጠልፈን አንዱን ጥለን አንዱን አንጠልጥለን ስንጓዝ ከእጃችን እያመለጠ የሚፈርጥ ትውልድ ደግሞ ከፊታችን አለ። ክፉ እንጀራ በልተን ክፉ ተናግረን ክፉ አይተን ደግሞ በረከት መጠበቅ የለብንም። እግዚአብሔር ማረን። በአይንህ እንሆ ምሰሶ አለ። ስለዚህ አይናችንም የምሰሶ ያህል ትልቅ ሸክም አለበት። ለዚህ ነው የቡዳ መንፈስ ሲባል ግራ የምንጋባው። ነገሩ ተተረማምሶብናል። በቴዎሎጂው ዓለምም ውስጥ የዚህ የመናፍስቱን ጉዳት የሚገልጽ ባለጸጋ ስለሌለ ዝም ብለን ከውጭው ዓለም የቃረምናቸውን ቲዎሪ ድብልቅልቅልቅ እናደረገና ስንቆም የጸጋ ምስጢር ያጥረናል። የሞገስ ኃይል ከህይወታችን ይጎለናል። ምክንያቱም ምሰሶ አለ፣ እዚህ ይጋርደናል። ምሰሶ ያው ቤት መሸከሚያ አይደል? ምድራዊ ነገርን መሸከሚያ እኮ ነው። ምድራዊ እይታ በሙሉ በዛ ሸክም ውስጥ ሆኖ ሰማያዊን ይከለክልሃል። ወደ ላይም ተተክሏል፣ ወደ ታችም ተተክሏል። ቶሎ አይነቀልም ምሰሶ እና ከባድ ነው። በአይን ምሰሶ አለ ይላል። ይሄ ምሰሶ የተሰወረው ጠላታችን ነው። መንፈሳዊነት ብለን እምነትን ስንይዝ ከጠላት ጋር ያለውን ግብ ግብ ከስጋዊ ጋር እናረገዋለን። ሁልጊዜ ጠባችን ከጥላቻ አውድማ ውስጥ የተገኘን ስለሆን የዛ ሂነት በባህሪያችን እየተከሰተ ጉዳታችንን ያጠናክረዋል። የቁጣ አይን የሚል ደግሞ አለ። የቁጣ አይን ዘዳግም 28 28 ላይ እግዚአብሔር በእብደት በእውርነት በድንጋጤ ይመታሃል ይላል። አንደኛው እንግዲህ እብደት ነው። እብድታ ያለህ ይስማማል። ትለምደውለህ፣ አብረህ ታብዳለህ። በቃ ችግር የለም። ጠጥተህ ታብዳለህ ሰርቀህ ታብዳለህ፣ ቀምተህ ታብዳለህ። የእብድ ገንዘብ ነው። እና ደግሞ እውርነት ይላል። ለመለየት እንዳችል የአይን ብርሃን አጥሯል። አይንህ ጥቅምን ብቻ ስለሚያይ ለሌላው በጎነት ስለሌለው ፍቅርም ርኅራኄም ሰላምም በባህሪያ ውስጥ ስለማይከሰት ጥቅምን ብቻ የሚያይ ነው። በእውርነት ይላል። እውርነት፣ መታወር የተሰጠህን ብርሃን ማጣት አየህ። እግዚአብሔር ስቆጣ ደግሞ ይህን ምን መንገድን መንገድህን ይዘጋል። እውር እውር እቅድና ፕላኖቻችን በየግል ሀሳባችን ውስጥ የተወጠረ ስለሆነ ለብዙ የሚውል በረከትና ተስፋ የማይገለጥብን የሆነና የህይወት ዳርቻዎቻችንና የእውቀት እሳቤዎቻችን ሁሉ ወይ በአንድ ሰው ወይም በፍላጎት ወይም በአለቅነት ወይም በትልቅነት ሀሳብ ውስጥ የታሰረ ይሆናል። ከዛ ወደ ሌላ አይሄድም። ለሌላው ለወደቀው ለተራበው ለተጨነቀው የሚደርስ ተቅለ ቁመናና የበረከት እይታ እያጠረ ይመጣል። እና በእብደት በእውርነት በድንጋጤ ይመታል። ልብም መደንገጥ ይጀምራል። የልብ ምታት እየጨመረ ይመጣል። ሁል ጊዜ ዘመኑ ጊዜው፣ ቦታው፣ ስፍራው ኑሮው ቤቱ፣ የሚያስደነግጥ የሆነ መውጫው፣ መግቢያው ዛሬ ያልደነገጥንበት መንገድ ያልፈራንበት አቅጣጫ ያልተሸማቀቅንበት ብርሃን የለም እኮ። በሁሉም በጆሮችን ደንግጠናል። በምንሰማው ነገር በምናየው ደንግጠናል። አይናችን የሚያመጣው ድንጋጤ ነው። በምንመለከተውና በምናስተውለው ሁሉ ፍርሃት፣ ጭንቅ፣ አሳር፣ በረከት ማጣት፣ ችግር ምንቅጡ ውስብስብ ነው። በዚህ ሁሉ ታጥረናል። ይሄ የቁጣ አይን ነው። የቁጣ አይን ሲሆን የጠራኸው ያቀረብከው ሁሉ ዞር ብሎ ከድቶ የሚያማ የሚያሳድድ የሚጠላ እና እንደውም በቃ ሌላ አይነት ችግር ፈጣሪ የቅርብ ጠላት የቅርብ ምቀኛ የቅርብ ፀር ይሆንና በቃ ተስፋ ያስቆርጠሃል። አየህ።